ተምቹ ወይዘሮ ሜላትን ፈንክቶ ጣላት። እርግብ በጣም ደነገጠችና ወይኔ ተምቹ ገለሃት አልኮ ብላ ስትለው ሞተች እንዴ ተያት በቃ አሁን መሄድ አለብን ብለው አመለጡ። እርግብና ተምቹ በስተ መጨረሻ ብራምባ ሰበረ። እርግብ አንተ ካህድነህ አንተ አረመኔነህ እንዴት እንደዝት ታደርገኛለህ? ብላ ከተምቹ ጋር ፍጥጫ ጀመረች። ተምቹ ለእርግብ ሁሉንም ነገር ነገራት። በጣም ይቅርታ፣ እኔ አንድ የጎዳና ልጅ ምስኪን፣ ደሃ ነኝ። አይደለም አሜሪካ ልሄድ፣ አሜሪካ የሚለውን ስም እንኳ ለመጻፍ እጅጉን የሚቸገር ነኝ። ሌላም ነገር አለኝ ብሎ ሲላት፣ ትሰማኛለህ ሁሉ ነገሬን ከወሰድክ በኋላና አብርሃኛን ሶላ ከተጋፈፍክ በኋላ ምንድን ነው ጻድቅ ጻድቅ የሚያጫውትህ? እስኪ ንገረኝ። ለምንድን ነው መጀመሪያ ያልተናገርከው? አንተ አረመኔ፣ አንተ ጨካኝ፣ አንተ በቃ ከሀዲና፣ ሁላችሁም ከሀዲናችሁ እያለች እርግብ ጸጉሯን መንጨት ጀመረች። ወይዘሮ ባዩሽ ወይዘሮ ባዩሽ ሰተት ብላ ወደነ ወይዘሮ ሜላት ቤት መጣችና ጉድሁኛለሁ፣ ጉድሁኛለሁ እያለች ማበድና መጨለል ጀመረች። ምን ሆነሽ ነው ባዩሽዬ? ደግሞ ምን ተፈጠረ? ጭንቅላቴን መታኝ ሄደች። ማን? እርግብ ናታ። እየቀለድሽ መሆን አለበት ትሰሚኛለሽ ሜላት። እኔ ለምን እቀልዳለሁ? ይኸው እምቀልድ ከሆነ ጭንቅላቴን የኔዩ፣ ብላ ደሙን አሳየቻት። ወይኔ ባዩሼ፣ አይ ወይዘሮ ሜላት የዋ ስለሆነች ነይን ሂድ፣ በቃ አሁን ሆስፒታል ነይን ሂድና ታሸጊ። በፍጹም አላደርገውም። ምን ነው አሁን እዝነት አመጣሽ እንዴ? አላቀሽም እንደውም ደግሞ ውሸትሽን ነው እያልሽ ስትይ አልነበር? ውይ ባዩሽ ደግሞ እስኪ አንዳንዴ እንኳ ቢያንስ ዝም በይ እና። ታዲያ ለምንድን ነው ዝም እምለው? ቆይ እንዴት እንደዚህ ኮነ? ማለት እርግብን እስካገኘሻት፣ እርግብ ቤት ናት እንዴ? እኔማ ያንቺን ወርቅ አስመልሳለሁ ብዬ እሷ ደግሞ አውቃ ተንኮሏ ደውላ ጠራችኝ። እሺ ከዛን? እሷ ፈለገችበት ቦታ ተገናኘንና ከዛን በኋላ የወይዘሮ ሜላትን ወርቅ መልሽ ብያ ስላት አበጨጭችብኝ ምንድነው መበጨጭ ማለት ቀለደችብኝ ነው እሺ ከዛስ ምን ተፈጠረ ከዛማ ካልሆነ ግን ትገልሻለሁኝ ብዬ አንዴ በጥፊ ሲላት ትሰምኛለሽ እንደውም አንቺ አጨብጭበሽ ነው የቀረሹ ሁሉንም ነገር አጣሽ በዛ ላይ እኔ ወርቁን የትም እንዳለ አላቅም አልወሰድኩም ብላ ካደችኝ ግን በእርግጠኝነት እርግብናት የወሰደችው ብላ እርፋለች አዎ እርግብም ወይም አንቺ ከሁለት አንዳችሁ ናቸው። ምክንያቱም አንዱ ኮ አንዱ የወርቄ የእጄ እውነት ለመናገር ፖሊሶቹ ጋር ነው። ምን አዎ፣ ስለዚህ ያኔ እኔ ወደኩበት አካባቢ አንድ ተገኝቷል። ስለዚህ እናንተ ናችሁ ያነሳችሁት፣ ግን ደግሞ ቀስ በቀስ ይገኛል ብላ ወይዘሮ ሜላ ትዛተች ከዛ ባዩሽ ለማንኛውም አሁን ሆስፒታል እንሂድና እባክሽን ታከሚ ስትላት፣ አታስቢ አሁን አለቀ ጥዝነት ንዝነት አይበልሽ። አንቺ ለእኔ መቼም ቢሆን አታዝኒም። እንደውም እሳይ እያልሽ ነው በልብሽ። እውነት ለመናገር ብዙ ነገር ብታስ ብትከጅኝም እንኳ እኔ በሰው ቁስል እንጨት ምሰድ አይደለሁም፣ እንዳንቺ አረመኔ ጨካኝ አይደለሁም እና ሂደሽ ብትታከሚ ይሻልሻል። ካልሆነ ግን እንደፈለግሽ ብላ ዝም አለች። ሰላም ሰላም፣ ውድና እየተከበራችው የህያቤ ቲቪ ቤተሰቦች እንዴ ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን፣ ሰላም እኔ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተለኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ኖላዊ ድራማ እንደቀጠለ ነው። ወይ ጉድ! ሀንቾ በስተ በስተመጨረሻ እንግድህ ፍቅር ፍቅር እያጫወታት ይገኛል። እናም ሰላምዬ፣ ቆይ አንቺ እስከመቼ ነው? እዝራ እኮ በጣም ጥሩና መልካም ልጅ ነው። ሲቀጥል ደግሞ የሀብታም ልጅ ነው። ምን እያልሽ ነው ሰላምዬ? ቆይ ይሄን ወሬ ደግሞ ከየት ነው ያመጣሽው? ባክሽተይ ጺም አውርታለች። ሲቀጥል ደግሞ የትምህርት ቤቱ ግቢ ሁሉ ስላንችና ስለሱ አይደለም እንደሚያወራው። ምን ማለት ነው ደግሞ? ቆይ አብሮ ሻይ መጠጣት፣ አብሮ መቀመጥ የእውነት ፍቅረኛሞች ሊያስብለን ይችላል እንዴ? እኔ እንደዚህ አይነት ነገር ደስ አይለኝም። እውልሽ ሀና፣ ከዚህ በኋላ እኮ አንቺ ህፃን ልጅ አይደለሽም። የራስሽ ህይወት የምትመሰርችበት ነው። ስለዚህ ልጁ ደግሞ ይወድሻል፣ ይንከባከብሻል። በዛ ላይ የሀብታም ልጅ ነው። ምን ሰላምዬ፣ እኔ ካንች አልጠብቅም። እንዴት ነው የሀብታም ልጅ ነው ብለሽ የምትዩ? ማለቴ እኔ በሀብቱ ተታርዬ ምገባ ይመስልሻል እንዴ? ዊ ሀና፣ በቃ አንቺ ሁሉንም ነገር ካላስረዶች ዘክዝከው አይገባሽም አይደል? ስንቱ ሴት እየተዋደቀበት ባለበት ሰዓት አንቺን መርጦ ቢመጣ አንቺ ትገፈትሪዋለሽ? አረ ትደብሪያለሽ። የእውነቴን ነው ምልሽ እያለች ስታሰማምጣት በቃ ለማንኛውም አሁን ብተኛ ይሻላል። ሰላምዬ አንቺ ትክክል አትመስለኝም። አረ እባክሽ እስኪ ንገሪኝ፣ እኔ ያኔ የምወደውንና የማፈቅረውን ወንድ ስከተል ምን አገኘሁኝ? ጭራሽ አስወልዶ ምን አስወልዶ፣ ያው ነው ዝሮ ባልወልደውም እንኳ እንደዛ ልጅን አጣ። አየሽ ስለዚህ የሚወድሽና የሚንከባከብሽን ብታገቢ አንችም በጊዜ ሂደት ልታፈቅሬው ትችያለሽ፣ ብላው እርፍ አለች። ሀኒቾ፣ ሀኒቾና እዝራ በምሄዱበት ሰዓት እዝራ ደግሞ እየተከተለ ድክም ማደረጋት፣ አንተ ሰውዬ አብደሃል እንዴ? ቆይ ለምንድን ነው እንደዚህ የምትከተለኝ? እኔ መች ተከተልኩት። ትሰማኛለህ እዝራ፣ እውነት ለመናገር የምታደርገው ነገር ምንም ደስ አይልም። እኔ እኮ አልፈልግህም። ምን ማለት ነው? እኔስ መች ፈለግኩሽ? እና ታዲያ አኳኋንህ፣ ድርጊትህ ምንህ፣ ምንም ካንተ ማይጠበቅ ነው። እኔ ይውልክ አባቴ እንዳዝንብኝ አልፈልግም። ትምህርቴን ተምሬ የራሴን ህይወት፣ የራሴን አላማ እናቅድ እንዲሁም አባዬን መንከባከብ ነው። ቆይ ሀና፣ ምን እያልሽ ነው? ታዲያ ፍቅር አባትሽን ከመንከባከብ የሚያስተውሽ ይመስልሻል እንዴ? እንደውም የበለጠ ደስ የሚል ነገር ነው እኮ እያለ በደንብ ማሰማመጥ ጀመረ ከዛ እንደ አጋጣሚ አሲር ጋር መንገድ ላይ ተገናኙ አሲር ያጸይም ፊቱ ድብልቅልቅ ብሎ ቀይ ፍም መሰለ ደግሞ ማነው ይሄ ብላ ብሎ ሲጠይቃት አይ ይሄ እኮ እዝራ ነው የትምህርት ቤት ጓደኛዬ ነው ብላለችው ግን እውነት ለመናገር እንደዛ አይመስልም ምን ማለት ነው አይ ለማንኛውም ተይው አሁን ወደ ቤት ብንሄድ ይሻላል ብሎ ሲላት አሲር እዝራ ደግሞ አይ እኔ ጋር ነው የምትሄደው። ትሰማኛለህ፣ አፍንጫ ሀምሳ ልልህ ልቀቃት ልጅቷን፣ ብሎ ይዟት ወደ ቤት ገባ። መንገድ ላይ አሲር አራሲር እያለች ብትለም እሱ ግን በሀሳብ ጭልጥ ብሏል። ለነገሩ እኔን ምን ይዛ ልታፈቅረኝ ልትወደኝ ትችላለች? ማለቴ ስራ የለኝ፣ ሀብታም አይደለሁ፣ እንደገና ደግሞ አልተማርኩ። ስለዚህ እሱን ብታፈቅር በፍጹም ምንም በቃ በቃ፣ ተምቹ በቃ። እውነት ተምቹ ያለው ነገር ለካ ልክ ነው። ተረጋጋ ሲር እያለ እራሱን በራሱ ማረጋጋት ጀመረ። ከዛ ሀንቾ አረ፣ ቁማ ሲር፣ እየገተትከኝ እኮ ነው። ምንድን ነው አልገባኝም። የተፈጠረውን ነገር ልትነግረኝ ትችላለክ እንዴ ብላ ስትለው፣ አይ ባክሽ፣ ምንም አይደር። ታዩ እርሹ ለምንድን ነው ምረሳው እንደዚህ እየገተት ከኝ እያለ ሀና፣ በቃ ተይም፣ ብይሻለሁ አሁን መሄድ እፈልጋለሁ ወደ ተምቹ በቃችም ወደ ቤት ሽጅ ብሎ ትቷዋት ወደ ተምቹ ሄደ። ተምቹና እንዲሁም አሲር እሮሯቸውን ቀጠሉበት። አሲር ሀና እኮ ሌላ ፈቀረች፣ ምን እኛ ለእሷ ብለን ያው ሁሉ መስዋዕትነት ከፍለን ጭራሽ ሄደች እያለ ተምቹ ማባባ ሰው ከዛ አንተስ መሆና ነው ተምቹ ባክ ተወኝ እስኪ ምን ያላየሁት ነገር አለኝ ማለት፣ ዛሬ እኮ አብረን አደርን እድርድር አሲር ደግሞ ምን ሆነህ ነው እንዳልገባህ የምትሆነው አሁና? አረ፣ ልጅቱ በጣም ትመቻለች፣ ባክ ጣፋጭ ናት። ግን ምን ዋጋ አለው ማለት እኔ ከዚህ በላይ መደበቅ አልችልም። አሲር እናማ እናማ ሁሉንም ነገር ነገርኳት። ግን ደግሞ ቢገርመህ ሀናን አውቃት አለው ሳልላት አሂድልኝ፣ አንተ አታላይ ነህ ከሀዲ ነህ ብላ አባረረችኝ። የጨረስኩትን ነገር እኮ አልነገርኳትም ብቻ የጎዳና እና እኔ ምንም ከአሜሪካ እንዳልመጣው ብቻ ነው የነገርኳት ብላ አለች። ከዛ በቃ ይዞ ጋዴ እንግዲህ ፈጣሪ ያለው ነው የሚሆነው ብሎ አሴርና እንዲሁም ተምቹ ዝም ብለው መጠጣቸውን መገልበጥ ጀመሩ። በሌላ በኩል እርግብ ካክስቷ ጋር ደውላ፣ ትሰሚኛለሽ ከዚህ በኋላ ሰዎችሽን እየላክሽ ማስፈራራትሽን እማትተይ ከሆነ እኔን አያድርገኝ፣ ሁሉንም ነገር እናገራለሁ። እንደውም የሞባይል ቅጅ አለኝ ብላ አረፈች። ምን አለች ወይዘሮ ባዩሽ? አዎ ሰተት ብዬ ይህን ይዤ ሂጄ ለወይዘሮ ሜላት ባሳያት፣ መቼም ምን እንደምትልሽ ታውቂያለሽ። እንደውም አሁን እራሱ እሱ አታምንሽም። ስለዚህ አርፈሽ ብትቀመጭ ይሻልሻል። እና ታዲያ ወርቁ የት ነው? እንግዲህ ወርቁን ምናልባት ካዘንኩልሽ ላካፍልሽ ይችላለሁ። ካላዘንኩልሽም ደግሞ አላዘንኩልሽም ነው አርፈሽ ብትቀመጭ ይሻልሻል። ተረጋጊ ተረጋጌ። እውነት ለመናገር እኔ አሁን የአባቴ ልጅ ማለቴ የወንድምሽ ልጅ እምመስል አይመስለኝም። ማለት አባቴ እኮ በጣም የዋህና ሚስኪን ነው። እኔ ሲመስለኝ ግን አንቺ ነሽ የወለድሽኝ። ማለት አሁንም አልገባኝ? እህ ልክ እንዳንቺ አረመኔና ጨካኝ፣ ሰውም መግደል፣ ሰውም ማታለል፣ ብቻ ምን ልበልሽ፣ ሁሉንም ተክኘበት አለኋ ከአንቺ የበለጥኩኝ አረመኔ ሆኛለሁ። አክስቴ ስለዚህ ስነ ስርዓት ሽንያጅ ብላ እርፋለች። በሌላ በኩል ወይዘሮ ሜላት፣ ቆይ ምን እየተካሄደ ነው ያለው? የእውነት እርግብ ባዩሽን መታት ነው? ታዲያ እንደዚህ ከሆነ እንዴት ባንድ ሊሰሩ ቻሉ? ምንም የማይሆን ጥያቄና የማይሆን መልስ፣ ግራ ገብቶኛል። ቆይ ፈጣሪ፣ ምን እየተካሄደ ነው ያለው? አረባክ አብራልኝ፣ ሁሉም ነገር ጨለማ ሆኖብኛል ብላ ፈጣሪዋን መጸለይ ጀመረች። አቶ ኖላዊ አቶ ኖላዊ ሀንቾ ከትምህርት ቤት ስትመጣ ምግቡን ሁሉን ነገር ጽድታ አድርጎ ጠበቃት። አባዬ በጣም አመሰግናለሁ። እንዴ ታዲያ ድሮ ልጅም እያለሽ እኮ እንደዚህ ያደርግልሽ ነበር። አዎ አባዬ ትዝ ብሎኛል፣ በደንብ ነው ማስታውሰው። እና ቤተሰቦችሽ ጋር አትሂጅም እንዴ ዛሬ ብሎ ሲላት እሄዳለሁ አባዬ ማታ ነው የሚሄደው። ከዛ አቶ ኖላዊ ዝም አሉ። አባዬ ምን ሆነህ ነው? ከፍቶሃል እንዴ? አረ በፍጹም። አይ፣ የኔ ልጅ ምንም አካለሽ እዚህ ቢሆን እኮ ልብሽ እዛ ነው ሀንዬ። ስለዚህ አታስቢ፣ እኔ የምፈልገው ያንችን ጥሩነት፣ ያንችን ሰላምነት፣ ያንችን መረጋጋት ነው እንጂ አባት ለልጁ የሚመኘው መልካም ነገር ነው ብሎ ሲላት አባ፣ ያውቃለሁ አንተም እኮ ለኔ ሁሉ ነገር ነህ። እዛ ሄድኩ ማለት እናቴ በደንብ የዚችን የሴትዮ ነገር እስከምጨርስ ነው እንጂ ጠቅልለን እኔም ትምህርቴን ጨርሼ ወደ ደሴ እንሄዳለን። እውነትሽ ነው ሀንዬ። አው አባዬ እናምናለኝ። እዝ እስኪ ንገረኝ በቃ ዋናው ነገር ቤተሰብ እንዳለኝ ማወቅ አይደል እንዴ? ከዛ ውጭ አንተ ምን አጉድለህብኝ? አረ እሱማ ብዙ ያጎደልኩብሻል ሀንዬ። እንደፈለግሽ በልተሽ፣ እንደፈለግሽ ጠጥተሽ፣ እንደፈለግሽ ለብሰሽ ምን ልበልሽ የፈለግሽውን አማርጠሽ በልተሽኮኑ ረሻ አታቂም አባዬ፣ ለእኔ እኮ ፍቅራችን በዛች በጠባብ ቤት እጅግ ትልቅ ነበር። ደግሞም የምፈልገውን ነገር አንድ ቀን አሳጥተኝ አታውቅም። ይህ ራሱ ለእኔ ትልቅ ነገር ነው። ከመግብም፣ ከመጠጥም፣ ከመልበስም በላይ ጥግ ድረስ የአባትም ፍቅር የወንድም፣ የእህት፣ የእናት፣ የሁሉንም ነገር ሰጥተኛል። ስለዚህ አንተን በቀላሉ የምተውህ መስሎ ከሆነ ተሳስተሃል። ምናልባት ልቤ እዛ ሊሆን ይችላል ግን ልቤ የእውነትም ለነሱ ብቻ ሳይሆን ላንተም ነው የሚመታው፣ ላንተም ነው የሚያስበው። አባዬ እንግዲህ ተፈጥሮዬን መቀየር አልችልም ብላ ስትለው፣ አቶ ኖላዊ እጅግ ደስ አለና ተደነቀና፣ አመሰግናለሁ የኔ ወድ ልጅ። እውነት አሲር ብሎኝ ነበር። ምን አው አሲር መቼም ሀና አንተን አትተውህም ብላይ